ሰላምና ጤና በያላችሁበት ይድረሳችሁ፣ ውድን የተከበራችሁ ቤተሰቦቻችን እንደምናላችሁልን። ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ በእለተ የእሁድ የምሳ ሰዓት የስፖርት የመረጃ ሰዓታችን ዳግም ተገናኝተናል። ስለምታደምጡን ቆይታችሁንም ከእኛ ጋር ስለምታደርጉ እጅጉን ከልብ አድርገን እናመሰግናለን። ቪዲዮችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከእኛ ጋር እንድታደርጉም በአክብሮት ነው የምንጋብዘው። ፉአድ ባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደርጋለሁ። በዛሬ ፕሮግራማችን በተለይ ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ የዝውውር ጉዳዮች እየተነሱ ይገኛሉ። እነሱን መረጃዎች ነው ወደ እናንተ እያደረስን ቆይታን የምናደርገው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ቆዩ። ከመሸጋገሪያው በኋላ በቀጥታ ወደ ዛሬ ፕሮግራማችን የምናመራ ይሆናል። ለኤንዞ ፈርናንዴዝ ከአትሌቲኮ ማድሪድ የሚቀርበው አስገራሚ አቅርቦት የአትሌቲኮ ቡድን እንግዲህ አርጀንቲናዊውን አማካይ ማምጣት ይፈልጋል። አትሌቲኮ ማድሪድ በዝውውር ገበያው ላይ የሚያደርጉት ትልቅ እንቅስቃሴም ግልጽ እቅዳላቸው። ቀይና ነጭ ለባሾቹ ቼልሲዎች ኤንዞ ፈርናንዴዝን እንዲለቁ ለማሳመን 30 ሚሊዮን ዩሮና ፓብሎ ባሪዮስን እያዘጋጁ ነው። ዲየጎ ሲሞኔ አርጀንቲናዊውን አማካይ ለመጪው የውድድር ዘመን ቡድኑን ለማጠናከርም ፍጹም አካል አድርጎ ይመለከተዋል። እናም ባሪዮስን በስምምነት ውስጥ ማካተት የለንደኑ ክለብ በወጣቱ አማካይ ላይ ካለው ፍላጎት አንጻር ወሳኝ ነገር ሊሆን ይችላል። ቸልሲዎች የባሪዮስን ሂደት በቅርበት እየተከታተሉ የነበረ ሲሆን፣ ባሪዮስ ከፕሪምየር ሊጉ ጋር መላመድ የሚችል ተጫዋች አድርገውም ቸልሲዎች ይመለከቱታል። የክረምቱ የዝውውር መስኮት እየተቃረበ ሲመጣ ቸልሲ ወጣቱን ስፔናዊ ባለተሰጦም የማግኘት ዕድሉ የአትሌቲኮን ሀሳብ የበለጠ ማራኪ ያደርገባል ኤንዞ ፈርናንዴዝ በቸልሲ የአማካይ ክፍል ውስጥም ቁልፍ ተጫዋች ሆኖ ቆይቷል። ነገር ግን በስታንፈርድ ብሪጅ ያለው የፕሮጀክቱን አለመረጋጋት ጥያቄውን አሳማኝ ከሆነ ለመውጣት መንገዱን ሊከፍትለት ይችላል ተብሏል። ኤንዞ ወደ እንግሊዝ ከመጣ በኋላ ጥራቱን በተደጋጋሚ አሳይቷል። ሲሞኔ በተለይም ለቡድኑ የበለጠ ሚዛንና ተለዋዋጭነትን ለማምጣት የኤንዞን ባህሪያት ይፈልገዋል። በተጨማሪም የመልበሻ ክፍሉን ከሌሎች የአርጀንቲና ቡድን አጋሮቹ ጋርም በዋንዳ ሜትሮፖሊታኖ የማጋራትም እድል ለአለም ዋንጫ አሸናፊ አማካይ ተጨማሪ ማበረታቻ ሆኖ ሊያገለግል ይችላል የሚሉ መረጃዎች በስፋት እየወጡ ነው የሚገኙት። አትሌቲኮ ማድሪድ ዋናው ፈተና የሚሆነው የቸልሲን ዋጋ እንግዲህ ምክንያት ነው። ቸልሲዎች ፈርናንዴዝን በሪካርድ ዋጋ በማስፈረማቸው በዝቅተኛ ዋጋ ሊሸጡት አይችሉም ተብሎ ነው የሚታሰበው። ሊቨርፑል ለወጣቱ ተጫዋች ትልቅ ትልቅ ጥያቄ አቅርቦለታል። አንድ የፕሪምየር ሊግ ክለብ ለወጣቱ ኮከባቸው ጥያቄ አቅርበዋል። የሊቨርፑሉ ተስፋ ሰጪ አማካይ የሆነው ሃርቬይ ኤሊዮት የአንፊልድ የወደፊት ህይወቱ እርግጠኛ አልተኮነበትም። ኒውካስል ዩናይትድ በ21 ዓመቱ አማካይ ላይ ከፍተኛ ፍላጎት አሳይቷል። ለክለቡ ቅርበት ያላቸው የመረጃ ምንጮች እንደሚገልጹት ከሆነም በዚህ የዝውውር መስኮት እንግሊዛዊውን ለማስፈረም ጥያቄ አቅርበዋል። በእንግሊዝ እግር ኳስ ውስጥ ካሉት ብሩ ተስፋዎች አንደኛ የሆነው ሃርቪ ኤሊዮት በአርኔስሎት መሪነት በሊቨርፑል ጥሩ የመጫወቻ ጊዜን እያገኘ መጥተዋል። የሃርቪ ኤሊዮት በማጥቃትም ሆነ በመከላከል ላይ አቅሙም በቡድን ውስጥ ወሳኝ ተጫዋች እንዲሆንም አድርጎታል። 35 ሚሊዮን ዩሮ የሚገመተው አማካዩ ኒውካስሎች ከዚህ ዋጋ በላይ እንዳቀረቡለት ነው የተሰማው። ከቅርብ ዓመታት ወዲህ በወጣት ተጫዋቾች ላይ ከፍተኛ ዋጋ እያወጡ ያሉት ኒውካስል ዩናይትሮች በፕሪሚየር ሊግ ውስጥ ካሉ ትልልቅ ቡድኖች ጋር ለመወዳደርም ቡድናቸውን ማጠናከራቸውን ለመቀጠል ይፈልጋሉ። ነገር ግን ተጫዋቾቹ አሁን ላይ በአንፊልድ ቡድን ደስተኛ ነው። ምንም እንኳን ሃርቪ ኤሊዮት ለሊቨርፑል ጠቃሚ አካል ሆኖ ቢቆይም ኒውካስተል ዩናይትድ ያቀረበው ከፍተኛ ዋጋ ግን በሊቨርፑል ውድቅ ለማድረግ ከባድ ሊሆን እንደሚችል እየተነገረ ነው። ቀያዮቹ ከወደፊት ኮከባቸው አንዱን ለመልቀቅም ወይም ደግሞ የአርነ ስሎት የረጅም ጊዜ ፕሮጀክትም አካል ሆኖ እንዲቀጥል ለማድረግም ከባድ ውሳኔ ማድረግ አለባቸው። የሃርቪ ኤሊዮት የወደፊት እጣፈንታም በክረምቱ ይታወቃል። ኒውካስል ዩናይትድ በወጣት እንግሊዛውያን ባለተሰጥኦ ለማስፈረምም ድርድሩን ጠንካራ ሊያደርጉት ይችላሉ ተብሎ የሚጠበቅ ሲሆን በመጪዎቹ ሳምንታትም ለውጦች ሊኖሩ እንደሚችሉ ነው እየተገለጸ የሚገኘው። ማንቸስተር ሲቲ ለወጣቱ አማካይ 50 ሚሊየን ፓውንድ የተለጠፈበት አማካይን ይፈልጋሉ። ማንቸስተር ሲቲ ወጣት ባለ ተሰጥኦን ለማስፈረም ንግግር ጀምረዋል። ነገር ግን ሲቲ 50 ሚሊየን ፓውንድ ለመክፈል ፈቃደኛ መሆናቸው አልታወቀም። ማንቸስተር ሲቲ ለቀጣዩ የውድድር አመት ቡድኑ ከአሁኑ እንቅስቃሴ ማድረግ የጀመረ ሲሆን በአሁኑ ሰዓት በአይንትራክ ፍራንክፎርት የሚጫወተው የሃያ አመቱ ወጣት አማካይ ሁጎ ላርሰንን ለማስፈረምም ንግግር ጀምረዋል ነገር ግን የጀርመኑ ክለብ በቀላሉ የመልቀቅ ፍላጎት እንደሌለውና ቢያንስ የ50 ሚሊዮን ፓውንድ አቅርቦቶች ብቻ እንደሚያጤኑም ግልጽ አድርገዋል። ላርሰን በመሃል ሜዳ ባለው ተሰጦ ምክንያትም የበርካታ የአውሮፓ ቡድኖችን ፍላጎትም ስቧል። እድሜው ትንሽ ቢሆንም ጨዋታን በመቆጣጠር ኳሶችን መቀማትና አስፈላጊ ሆኖ ሲገኝም በማጥቃቱ ሚና ትልቅ ብቃትን አሳይቷል። በቡንደስሊጋው ያሳየው ብቃት ፈጣን ነበር። በአጭር ጊዜ ውስጥም ራሱን ከአይንትራክ ፍራንክፈርት ቁልፍ ተጫዋቾች መካከልም ቀዳሚ አድርገው አቋቁመዋል። ሲቲ በስዊድናዊው ተጫዋች ላይ ያላቸው ፍላጎት ምንም አያስደንቅም። ፔፕ ጓርዲዮላ ቡድኑን ለረጅም ጊዜ በሚያገለግሉ ወጣት ተጫዋቾች ለማጠናከር እየፈለገ ነው። እናም ላርሰን ፔፕ ጓርዲዮላ ለሚፈልገው ነገር የሚስማማ ይመስላል። አይንትራክ ፍራንክፈርት ሁጎ ላርሰንን ከ50 ሚሊዮን ፓውንድ ባነሰ ዋጋ ይሸጡትም የእንግሊዙ ቡድን ፍላጎት ቢኖሮም ድርድሩ ቀላል አይሆንም። አይንትራክት ፍራንክፈርት የተጫዋቹን አቅም ስለሚያውቅም ትክክለኛ የገበያ ዋጋ ነው ብለው የሚገምቱት ባነሰ ዋጋም ለመሸጥ ፍላጎትም የላቸውም። የ50 ሚሊዮን ፓውንድ ዋጋ ማንቸስተር ሲቲ እንዲከፍል ወይም ደግሞ ሌሎች አማራጮችን ለመመልከትም ፈቃደኛ መሆን እንዳለባቸው መወሰን አለበት። የሚቀጥሉት ጊዜያት የአማካዩን የወደፊት እድልም ለመወሰን ወሳኝ ይሆናሉ ተብሎ ነው የሚጠበቀው። ሪያል ቤቲስ ለአንቶኒ ዝውውር የሚከፍለውን ዋጋ አስቀድሞ ያውቃል። አንቶኒ በሪያል ቤቲስ እጅጉን ደስተኛ ነው። የቬርዲ ብሎኩ ደጋፊዎች ለዝውሩ ጓክተዋል። ነገር ግን የመሸጫ ዋጋው በጣም ከፍተኛ ነው። ሪያል ቤቲስ በአንቶኒ የውድድር ዘመን ሁለተኛ አጋማሽ ዝውውር እጅጉን ተደስተዋል። ከማንቸስተር ዩናይትድ በውሰት ስፔን የደረሰው ብራዚላዊ የክንፍ ተጫዋች በቤኒቶ ቪላ ማሪን የነበረው ጥሩ አቋምም ወደ ነበረበት መመለስም ችሏል። ይህም በኦልትራፎርድ ባሳለፈው ጊዜ እንዲቆጭም አድርጎታል። በጥቂት ወራቶች ውስጥ ተጫዋቹ ያለምንም እንከን በአረንጓዴና ነጭ ለባሾቹ ቡድን ውስጥም ከዋና ተጫዋቾች ተርታም መሰለፍ ችሏል። ነገር ግን አሳሳቢው ነገር የአንቶኒ የዝውውር ክፍያ ነው። አንቶኒ ራሱን ከበርካታ ቃለመጠይቆች ላይ በከተማውና በክለቡ ጋርም ያለው መቀራረብ በጣም ጥሩ እንደነበረ አምነዋል። በእንግሊዝ ካሳለፈው አስቸጋሪ ጊዜ በኋላ ብራዚላዊው በሴቬያ ከተማ ውስጥም ራሱን ለማሳየት የሚያስችለውን እድል አግኝቷል። አንቶኒ እስካሁን አራት ጎሎችን አስቆጥሯል። እናም አራት ለጎል የሚሆኑ ኳሶችንም አመቻችቶ አቀብሏል። ይህም አቅሙ እንዳለው እና በስፔን ነገሮች እንደተመቹለትም ነው የሚያሳየው። አሁን ላይ በስፔኑ ቡድን ውስጥ አንድ ትልቅ ጥያቄ እየተነሳ ነው። አንቶኒ ከውሰት ቆይታው በኋላ በቡድን ውስጥ የመቆየት እድሉ ምን ያክል ነው የሚለው ሲሆን መልሱ ቀላል አይደለም። ማንቸስተር ናተሮች በ2022 ሊያስፈርሙት 35 ሚሊዮን ዩሮ ኢንቨስት አድርገው ምንም እንኳን በፕሪምየር ሊግ ያሳለፈው ጊዜ እንደተጠበቀው ባይሆንም የእንግሊዙ ክለብ ግን ሊሸጠው ከፍተኛ ኪሳራን መቀበሉም ግድ ሆኖበታል። ለአንቶኒ ቋሚ የዝውውር ሂሳብ ከሚታሰቡት ቁጥሮችም ከ35 እስከ 40 ሚሊዮን ዩሮ የሚደርስም ሲሆን፣ ሪያል ቤቲስ ይህንን ዋጋ በጥንቃቄ ማጤንም ይኖርበታል። የከንፍ አጥቂው የወደፊት እጣፈንታው በሁለቱም አካላት መካከል በሚደረገው ድርድርና በተጫዋቹ ፍላጎት ይወሰናል። በሴቪያ ከተማ የመቆየት ፍላጎቱ ግልጽ ነው። ነገር ግን የመጨረሻ ውሳኔው የማንቸስተር ዩናይትድ እና በሪያል ቤቲስ የፋይናንስ አቅም እጅ ላይም እንደሆነው እየተገለጸ የሚገኘው ፖርቱጋላዊው በማንቸስተር ዩናይትድ ለሩበን አሞሪም ዋና ኢላማ እየሆነ ነው። ማንቸስተር ዩናይትድ በክረምቱ የዝውውር መስኮት ፍራንቼስኮ ትሪንካውን ከስፖርቲንግ ሊዝበን ለማስፈረም ይፈልጋሉ። ተጫዋቹ በውሉ ላይ 485 ሚሊዮን ፓውንድ የውል ማፍረሻ ያለው ሲሆን ማንቸስተር ዩናይትድ የውል ማፍረሻውን ለመክፈልም ተዘጋጅቷል። ተጫዋቹ ከዚህ ቀደም ከሩበን አሞሪም ጋር ሰርቷል፣ እናም ፖርቱጋላዊው እንግዲህ ከስለ ትሪንካውም ሁሉንም ነገር ያውቃል። እንደ ፌጂያስ ዘገባ ከሆነ ትሪንካው በዚህ ክረምት ከማንቸስተር ዩናይትድ ዋና ኢላማዎች አንደኛው ነው። የ25 ዓመቱ ተጫዋች አስደናቂ ውድድር ዘመንን ያሳለፈ ሲሆን በዚህ ሲዝን በሁሉም ውድድሮች ዘጠኝ ግቦችንና 15 አሲስቶችን አድርጓል። ማንቸስተር ዩናይትድን ከተቀላቀለ አዲስ ነገርንም ሊጨምር ይችላል ተብሎ ነው የሚታሰበው። አንቶኒና ጄደን ሳንቾ በውሰት የወጡ ሲሆን በክረምቱ በቋሚነት ይሸጣሉ ተብሎም ይጠበቃል። ማርከስ ራሽፎርድ ክለቡን በቋሚነት ሊለቅ ይችላል። ራስመስ ወይለንድና ጆሽዋ ዘርክዚ እስካሁን ድረስ በጣም ተቸግረዋል። በአጠቃላይ የማንቸስተር ዩናይትድ አጥቂ ክፍል ማሻሻያ ያስፈልገዋል ስለሆነ ትሪንካው ዝውውሩ ለቡድኑ እጅጉን ወሳኝ ይሆናል ተብሎ ነው የሚጠበቀው ዩናይትዶች በክረምቱ ጥራት ያላቸው ግብ እንግዲህ አስቆጣሪዎችንና ፈጣሪ ተጫዋቾችን ማምጣት የሚፈልጉ ሲሆን ትሪንካውም የሚገርም ከሆነ በእርግጥ እንዲሻሻሉ ይረዳቸዋል የ25 ዓመቱ ትሪንካው በትልልቅ ዋንጫዎች መጫወት ስለሚችል ክለብም መጫወት ይፈልጋል ማንቸስተር ዩናይትድ ለእሱ ተስማሚ መዳረሻ ሊሆንም ይችላል ከዚያም ባለፈ አጮቱ በሚገባ ከሚያውቅና ና ሰፊ እድል ከሚሰጡ አሰልጣኝ ጋርም ይገናኛል ተብሎ ነው የሚጠበቀው። በ48 ሚሊዮን ፓውንድ ዋጋ ውድ ሊሆን ይችላል፣ ነገር ግን ተጫዋቹ ወደ እንግሊዝ ቢመጣ ጥሩ ነገርን ማድረግ ይችላል። ትሪንካውም በዓለም ላይ ካሉ ትልልቅ ክለቦችም አንዱን ለመቀላቀል እድሉ ለተጫዋቹ በጣም አስደሳች ይሆናል ተብሎ ነው የሚጠበቀው። ሻቪ አሎንዞ ከግራኒት ዣካ በኋላ ሌላ ዝውውር ከአርሰናል ለመጨረስ እየተዘጋጀ ነው። ሻቪ አሎንዞ በክረምቱ ለመልቀቅ የተዘጋጀውን ጃኮቭ ክቬረን ወደ ቡንደስሊጋው እንዲመጣ ይፈልጋል። ከዚህ ክረምት የዝውውር መስኮት በአርሰናል ዙሪያ አብዛኛው ትኩረት በአዲስ ፈራሚዎች ላይ ቢሆንም ከአዳዲስ ፈራሚዎች በላይ ደግሞ በሚለቁ ተጫዋቾች ላይ መስራት ይፈልጋሉ። ሚኬል አርቴታም እንግዲህ ከእቅዱ ጋር የማይጣጣሙ ተጫዋቾችን ለማሰናበት ዝግጁ ሲሆን ይህም ለቀጣዩ የውድድር ዘመን ማሻሻያ የሚሆን ቦታ ይፈጥራል። በክረምቱ ከአርሰናል ሊወጡ ከሚችሉ ተጫዋቾች ዝርዝር ውስጥም ጃኮቭ ክቬር ቀዳሚው ነው። ባየር ሌቨርኩሰንም ፖላንዳዊውን ተከላካይ ለማስፈረምም ፍላጎት እንዳለውን የተገለጸው እንደ ቱቶ ስፖርት ዘገባ ከሆነ ጃኮቭ ክቬር ከክረምት በኋላ በእንግሊዝ ቡድን እንግዲህ አንመለከተውም። ጃኮቭ ክቬር በጃንዋሪ 2023 ከስፔዚያ በ20 ሚሊዮን ፓውንድ ከተዛወረበት ጊዜ ጀምሮ በአርሰናል ያለው ቆይታ በተወሰነ ደረጃ የተገደበ ነው። ምንም እንኳን ተከላካዩ ተስፋ ቢያሳይም በዚህ የውድድር ዘመን በሁሉም ውድድሮች ዘጠኝ ጨዋታዎችን በማድረግ ወደ መጀመሪያ አስተላልፍ ለመግባትም ታግሏል። ነገር ግን አሁን ላይ ጃኮቭ ክቬር በአርሰናል ያለው ሕይወት እያበቃ ያለ ይመስላል። በህዳር ወር ጃኮቭ ክቬር ክለቡን ለመልቀቅ ፍላጎቱን አሳውቋል። በወቅቱ ተመራጭ መዳረሻው ዩቬንቱስ ነበር። ይሁን እንጂ አርቴታ በጥር የዝውውር መስኮት ላይ ለማቆየትም መቆርጦ እንደነበር የሚነገረው አሁን ላይ ባየር ሌቨርኩዘን ተጫዋቹ ላይ ትልቅ ፍላጎት በማሳየት ተከላካዩን በመጨረሻው በጀርመን አዲስ ፍላጎትንም ማግኘት ችሏል። የሌቨርኩዘን ጃኮቭ ክቬርን መፈለግ በቡድናቸው ውስጥ ሊለቁ ከሚችሉ ተጫዋቾች በኋላ ተተኪ ይሆናል። በተለይም ጆናታን ታህና ፒዮሮ ሂንካፒየ ወደ ሌሎች ክለቦች ለመሄድ መቃረብን ተከትለው ጃኮቭ ክቬር ዝውውሩን ለመጨረስ ይዘጋጃል። አርሰናል ከተከላካዩ ዝውውር ከ12.5 እስከ 16.7 ሚሊዮን ፓውንድም ክፍያን ይፈልጋል ተብሎ ነው የሚጠበቀው። በ2025/26 የውድድር ዘመን ወደ ሴቪያ ሊመለስ የሚችለው አሰልጣኝ ሁኔታዎች ካልተቀየሩ በቀር ሴቪያ ጋርሲያ ፒያሜንታን በአጭር ጊዜ ውስጥ ማሰናብቶ ለ2025/26 አዲስ አሰልጣኝ ሊሾም ይችላል። ሴቪያ ሌላ ጥሩ ያልሆነ የውድድር ዘመንን እያሳለፈ ነው። የቡድኑ አቅም ከተጠበቀው በታች ሲሆን፣ የአውሮፓ ውድድር ቦታዎችንም የማግኘት እድላቸው ዝቅ እያለ ነው። ከቅርብ ዓመታት ወዲህ በሴቪያ በአሰልጣኝ ቦታ ለውጦች ቢደረጉም ቡድኑ መረጋጋትን ካጣ ሰነባብቷል። የጋርሲያ ፒያሜንታ አስተዳደር የሚጠበቀውን ውጤት አላስገኘም። ስለሆነም በሳንቼስ ፒዥዋን የስፖርት ፕሮጀክት ውስጥም አዲስ አቅጣጫ መተየት ጀምሯል የተባለውም ጁሊያን ሎፔቴጊው ወደ ሲቪያ ሊመለስ ይችላል። የአሁኑ አሰልጣኝ የወደፊት እጣ ፈንታ እርግጠኛ ባለመሆኑ የክለቦቹ አመራሮች ለቀጣዩ የውድድር ዘመን አማራጮችን ማሰስ ጀምረዋል። በጠንካራነት ከሚነገሩት ስሞች መካከልም ጁሊያን ሎፔቴጊው ሲሆን፣ አሰልጣኙ በክለቡ ስኬታማ ጊዜን ያሳለፈው የዩሮፓ ሊግ ዋንጫን በማንሳት ነበር። አሰልጣኙ በአሁኑ ጊዜ ዌስትሃም ዩናይትድን ከለቀቀ በኋላ ያለ ቡድን ያለ ሲሆን ስፔናዊው አሰልጣኝ በኔርቪዮን ቡድን ውስጥም አዲስ ፕሮጀክት ለመምራትም እውነተኛ አማራጭ ነው። በሎፔቴጊውና በሴቪያ መካከል ያለው ትስስር ጠንካራ ነበረ። በ2022 አሰልጣኙ ቢባረርም ሁሌም ለክለቡና ለደጋፊዎች ያለውን ፍቅርም ይገልጻል። ስለዚህም ለሁለተኛ ጊዜ ቢመጣ ሁለቱም ወገኖች ዘንድ ተቀባይነት ይኖረዋል ተብሎ ይጠበቃል። የሚቀጥሉት ጥቂት ሳምንታት የሲቪያን የአሰልጣኝ ቦታ የወደፊት ሁኔታንም ለመወሰን ወሳኝ ይሆናሉ። ጋርሲያ ፒያሜንታን የዚህ ዓመት የመጨረሻ ጨዋታዎችም እያደረጉ የሚቆዩ ሲሆን የሎፔቴጌው ስምም በኔራቪዮን ቢሮ ውስጥም ቀዳሚ ሆኖ ይቀመጣል። ሎፔቴጌው የመመለስ እድሉ ከፍተኛ መሆኑን ይቀጥላል ተብሎ ነው የሚታሰበው። የጀርመኑ ክለብን ለማነቃቃት ቦሪሲያ ዶርትመንድ ሊደርስ የሚችለው አሰልጣኝ። የ2024/25 የውድድር ዘመን ለቦሪሲያ ዶርትመንድ ተስፋ አስቆራጭ እየሆነ መጥቷል። እናም በቡንደስሊጋው ከአውሮፓ ውድድሮች ውጪ ሊያጠናቅቁ የሚችሉትን ውጤትም እያያዙ ነው። ቦሪሲያ ዶርትመንድ ከቅርብ ዓመታት ወዲህ ግራ የሚያጋቡ የውድድር ዘመናትን በማሳለፍ ላይ ይታወቃሉ። በዚህ አመትም በቻምፒየንስ ሊግ ሩብ ፍጻሜ ላይ ቢደርሱ በቡንደስሊጋው ግን ያሳዩት ውጤት ተስፋ አስቆራጭ ነው። በአሁኑ ጊዜ በሚያስደንቅ ሁኔታ በቡንደስሊጋው አስረኛ ደረጃ ላይ በመያዝ በሚቀጥለው የውድድር ዘመን በአውሮፓ ውድድሮች ላይ ለመገኘትም እጅጉን ያሰጋቸዋል። በአውሮፓ ያልተጠበቀ ድንቅ ብቃት በጀርመን ውስጥ ከሚያስመዘግቡት ውጤት ጋር ተቃራኒ በመሆኑ ቡድን ውስጥም ትልቅ ቅዠትን ፈጥሯል። የጀርመኑ ቡድን ብቃት በቦርዶ ውስጥም ከፍተኛ ስጋትን ፈጥሯል። ስለሆነም ደግሞ የመጪው የውድድር ዘመንን ለማቀድ ከወዲሁ እየሰራ ነው። ለውጦች የማይቀሩ ይመስላሉ። እናም ደግሞ በጣም ወሳኙ ውሳኔም የአዲሱ አሰልጣኝ ምርጫ ይሆናል። ቡርኑን መልሶ ለመገንባትና ቡርኖን በጀርመን እግር ኳስም እንዲኮሩ እንግዲህ ይፈልጋሉ። አሁንም ያለው የቴክኒካል አስተዳደር ቡርኑን ለማረጋጋት መፍትሄን እየፈለገ ሲሆን ራልፍ ራንጊክ የሚለው ስም እንደ ተመራጭ እጩ ጥንካሬን አግኝቷል። በአሁኑ ጊዜ የኦስትሪያ ብሔራዊ ቡድን አሰልጣኝ የሆነው ጀርመናዊው ታክቲሽያን። የቦሪሲያ ዶርትመንድን ማንነት ለመመለስ አስፈላጊው ልምድና ታክቲካል እውቀትም አለው። ስለ ጀርመን እግር ኳስ ያለው እውቀትና ወጣት ተሰጦችን የማሳደግ ችሎታው ለክለቡ በጣም ማራኪ አማራጭም አድርጎታል። ከሳኔ በፊት የቡርኖ የወደፊት እጣ ፈንታን ለመወሰን ወሳኝ ሲሆን፣ ቡርኑ በቡነስ ልጋብ የተሻለ እንቅስቃሴን በማድረግ የውድድር ዘመኑን ማጠናቀቅና ዋና አላማቸው ነው። የአውሮፓ ውድድርን ቦታ በተመለከተ በእርግጠኝነት አይደሉም ነገር ግን እንደ ሯልፍ ራንግኒክ ያለ አሰልጣኝን መምጣት በሲግናል ኤዱና ፓርክ አዲስ ዘመንን መጀመሩን ሊያመለክት ይችላል የሚሉ መረጃዎች ናቸው በስፋት እየወጡ የሚገኙት። ዩቬንቱስ ኮከቡን እንዳይለቅ ማድረግ ይፈልጋል። የወቅቱ የዩቬንቱስ ኮከብ የበርካታ ክለቦችን ፍላጎት የሳበ ሲሆን ዩቬንቱስ ወደ ቻምፒየንስ ሊግ መግባት ካልቻለ ብዙ ፈላጊዎች ይኖሩታል። የጣሊያኑ ክለብ ዩቬንቱስ ተስፋ ከሚያደርጉበት ባለተሰጦች አንዱ ኬናን የልዴዝላ ለመልቀቅ ዝግጁ ናቸው። ቡድኑ በቀጣይ የቻምፒየንስ ሊግ ውድድር መሳተፍ ከቻለ የቱርካዊውን ተጫዋች አቅም ጠንቅቀው ስለሚያውቁ ለአዲሱ ፕሮጀክታቸው ዋና ሰው በማድረግም ከወዲሁ የኮንትራት እድሳት ለመስጠትም እየሰሩ ነው የሚገኙት። በቲያጎ ሞታ ስር ከነበረው መጥፎ ጊዜ በኋላ ኢጎር ቱዶር የዩቬንቱስ አሰልጣኝ ከሆኑበት ጅምር በኋላ ይልዴዝ ወደ ትኩረቱ ተመልሰዋል። አሁን ላይ በዩቬንቱስ ኬናን ይልዴዝ የሚሸጥ አይደለም። የአስር ቁጥር ማሊያ ባለቤት በእንግዲህ አሮጊቷ ቤትም እያደገ ያለው ጠቀሜታ ከቱሪን ሊያስኮበልሉት ለሚፈልጉ ቡድኖች ብዙ ሚሊየን ፓውንድን እንዲያስወጡም ግልጽ ያደርግላቸዋል። የይልዴዝ ዋጋ ለመክፈል ፈቃደኛ የሆኑ የበርካታ የአውሮፓ ቡድኖች ያሉ መሆኑ ካልቺዮ መርካቶ ዘግቧል። ሆኖም ግን ዩቬንቱስ ቆራጥ ይመስላል። በዚህ ክረምት ብዙ ጥያቄዎች ሊኖሩ ይችላሉ፣ ነገር ግን ይልዲዝን ለማጣት አይፈልጉም። በጆን ኤልካን የሚመራው ክለቡም ቀድሞውኑ ከፍተኛ የሆነ የፋይናንሻል ማሻሻያ ለማድረግም እያሰበ ቢሆንም በኬናን ይልዲዝ ጉዳይ ድርድሮችን መቀመጥ አይፈልጉም። ለኬናን ይልዲዝ ከጣሊያን እንዲሁ ደግሞ ስፔን፣ ጀርመንና እንግሊዝ ክለቦች ፍላጎት ቢመጣም ተጫዋቹ በቱሪን እንዲቆይና ለችሎቶ የሚስማማ ውልና በቡድኑ መልሶ ግንባታ ውስጥም የሚኖረውን ሚና ለማሳደግም ስራዎች እየተሰሩ ነው። ነገር ግን ወሳኙ ጉዳይ ምናልባትም የዩቬንቱስ የቻምፒየንስ ሊግ ቦታን የማግኘት ጉዳይ ነው። ለአሁኑ ቱርካዊው በቱሪን ደስተኛ ሆኖ ይቆያል ተብሎ ነው የሚጠበቀው። ሁለቱ ክለቦች ማርክ ካይሴዶን ከባርሴሎና ለመውሰድ ይፈልጋሉ። ስፔናዊው አማካይ በሃንስ ፍሊክ ቡድን ውስጥም የጀማሪነት ቦታውን አጥቷል። አርሰናል እና ቼልሲ ለመጪው የዝውውር ዘመን ቁልፍ ማጠናከሪያዎችን በማርክ ካሴዶ ላይም ለማድረግ ፍላጎት አላቸው። ሁለቱም የፕሪሚየር ሊግ ክለቦች አማካዩን በሃንስ ፍሊክ አስተዳደር ስር ያለውን ተፈላጊነት ማጣት ተከትሎ ከ35-40 ሚሊዮን ዩሮ በሚደርስ ዋጋ ለማቅረብ ፍቃደኞች ናቸው። የአንድ ዓመቱ ወጣት አማካይ ከብሎ ግራናዎቹ ጋር እስከ 2028 የሚያቆይ ኮንትራት ቢኖረውም በጀርመናዊው አሰልጣኝ አመኔታ ያተረፈው ፍራንኪ ዲዮንግን መመለሱን ተከትሎ በቡድን ውስጥ ያለው ሚና ተቀይሯል። የሁኔታ የእንግሊዝ ክለቦች ፍላጎትን በመቀስቀስ የአማካዩ የወደፊት እጣ ፈንታም ጥርጣሬ ውስጥ አስገብቶታል። በክረምቱ አርሰናልና ቼልሲ ማርክ ካይሴዶን ማስፈረም ይፈልጋሉ። በአርሰናል ጉዳይ በውድድር አመቱ መጨረሻ ኮንትራታቸው የሚጠናቀቀው የጆርጂኒዮና የቶማስ ፓርቴን መልቀቅ ለመሸፈንም ጥሩ አማራጭ አድርገውም ይመለከቱታል። ሚኬል አርቴታ የስፔናዊውን ወጣት ጥራትም በመሀል ሜዳ ላይ ትልቅ ለውጥን ሊያመጣ ይችላል ብሎ እንዲህ ያምናል። ይህ በእንዲህ እንዳለ ቸልሲዎች አሁን ላይ የመሀል ክፍላቸውን ለማጠናከር እንደ ጥሩ ጭማሪም ይመለከቱታል። የካይሴሮ መምጣት ለሞይስ ካይሴሮ ጥሩ ተፎካካሪም ወይም ደግሞ ከኢኳዶራዊው አማካይ ጋር ሊጣመሩም ይችላሉ። እስካሁን ድረስ ባርሴሎናዎች ምንም አይነት የመሸጥ ፍላጎት ግን አላሳዩም። ነገር ግን የሚመጡ ጥያቄዎች እውን ከሆኑ የስፖርት ዳይሬክተሩ ዴኮ አቋሙን እንደገና ሊያጤንበት ይችላል። የክረምት የዝውውር መስኮት ሲመጣም የካይሴዶ እንግዲህ እጣፈንታ ሊለወጥ ስለሚችል ወደ ፕሪምየር ሊግ ሊያመራ የሚችልበት እድል ሰፊ ነው ተብሎ ይታመናል። ባየር ሚኒክ ኮዲ ጋክፖን ይፈልጋል። የ25 ዓመቱ ሆላንዳዊ ተጫዋች በባየር ሚኒክ ቅድሚያ የሚሰጠው ጉዳይ ሆኗል። የ25 ዓመቱ ሆላንዳዊ አጥቂ ለሙኒክ የመጪው የውድድር ዘመን የአጥቂ መስመራቸውን ለማጠናከር ከሚፈልጉ የባየር ሚኒክ ዋና ኢላማዎች አንደኛው ሆኗል። ተጫዋቹ በአንፊልድ ባሳየው ድንቅ ብቃት የጀርመኑን ግዙፍንም አይን መሳቡን እየተነገረ የሚገኘው ጋክፖ በክረምቱ ሳይታሰብ ለባየር ሚኒክም ሊፈርም ይችላል። የጋክፖ ተሰጥኦና ሁለገብነትን የተረዳው ባየር ሚኒክም ትልቅ የዝውውር ሂሳብን ለማቅረብ እያሰቡ ነው። የሊቨርፑል ቦርድ በተለይም እንደ ጋክፖ ያለን ተጫዋች መልቀቅ ባይፈልገውም ሙኒክ የሚያቀርበው ዋጋ መጠን ለተጫዋቹ በክረምቱ ለመልቀቅም እንዲገደዱ ሊያደርጋቸው እንደሚችል ነው የሚታመነው። ምንም እንኳን በሆላንዳዊው በእንግሊዝ ቡድኑ እቅድ ውስጥም ቁልፍ ተጫዋች መሆኑን ቢያሳይም ትልቅ ዋጋ ከቀረበ የሚሸጥበት እድል አለ። የጋክፖ ሽያጭም ለአንፊልድ ቡድን በገበያው አማራጮችን ሊከፍት ይችላል። ሙኒክ ለአጨዋወት ስርዓታቸው ተስማሚ ማጠናከሪያዎችን በጋክፖ ውስጥም ያያሉ። በአጥቂ ቦታ ላይ በተለያዩ ሚናዎችም የመጫወት ብቃቱ እና ደግሞ የታክቲክ ብልህነቱ ለባየር ሚኒክም ማራኪ ፈራሚ ያደርገዋል። እንግዲህ ይህም እንግዲህ ለቡድኑ ጥራትን ከፍ አድርገው ያግዛል። በተጨማሪም ቡንደስሊጋ ተጫዋቹን እያደገ እንዲሄድና ራሱን ከአውሮፓ እግር ኳስ ታላላቅ ክለቦች መካከልም አንዱ እንዲሆን ለማድረግም መድረኩን ሊሰጠው እንደሚችል ይታመናል። ሁሉም ነገር ሊቨርፑል ለመደራደር ባለው ፍላጎትና በተጫዋቹ ፍላጎት ላይ ይወሰናል። ባየር ሚኒክ መክፋቱን ከቀጠለና የሚቀርበው ዋጋ ከፍ ያለ ከሆነ ዝውውሩ በሚቀጥለው ክረምት ሊጠናቀቅ ይችላል። ጋክቦ በፕሪምየር ሊግ ለመቆየት ወይም ደግሞ በጀርመን ውስጥ አዲስ ፈተና ለመጋፈጥም መወሰን ይኖርበታል ተብሎ ነው የሚታሰበው። ኤስፓኞል ለዮሐን ጋርሲያ ዋጋ ወስኗል። ነገር ግን ዋጋው ዝቅ ሊልም ይችላል። የካታላኑ ቡድን ግብ ጠባቂው በዚህ ሲዝን ሁሉንም አስገርሟል። ብዙ ክለቦች ስለ ፊርማው እየጠየቁ ይገኛሉ። ከፈላጊዎቹ ዋናም አትሌቲኮ ማድሪድ የያን ኦብላክ ተተኪ እንዲሆንም ዮሐን ጋርሲያ ላይ አይኑን ጥሏል። ነገር ግን የስፓኞል ዝውውሩን ቀላል አያደርገውም። በውድድር ዘመኑ ከታዩት ክስተት ተጫዋቾች መካከልም አንደኛው የሆነው ወጣቱ ግብ ጠባቂ ራሱን በስፔን እግር ኳስ ውስጥም ካሉት እጅግ ተስፋ ሰጪ ግብ ጠባቂዎች አንዱ አድርጎ አሳይቷል። የጋርሲያ ብቃት እንደ አርሰናል፣ ሪያል ማድሪድ፣ ባርሴሎና፣ ማንቸስተር ዩናይትድ እና ፓሪስ ሰን ጀርሜን ባሉ ታላላቅ ክለቦች ፍላጎትም ስቧል። ይህም ኤስፓኞል ግልጽ አቋም እንዲይዝም አድርጎታል። ኤስፓኞል በላሊጋ የሚቆይ ከሆነ ዋጋው ከፍ ይላል። የተጫዋቹ ዋጋ 30 ሚሊየን ዩሮ ሲሆን ይህ ቁጥርም ቡድኑ በስፔን ላሊጋ መቆየት ከቻለና ተጫዋቹ ወደ ብሔራዊ ቡድን ከተጠራ ከፍ ሊልም እንደሚችል ይታመናል። በግብ ጠባቂው ጉዳይ በዝቅተኛ ዋጋ የሚደራደሩ ድርድሮች አይታሰቡም። ነገር ግን ማርካ እንደዘገበው ከሆነ ኤስፓኞል በላሊጋ ውስጥም ያለውን ቦታ ለማስጠበቅ ካልቻለም ሁኔታው በእጅጉ ይቀየራል። ዝውውሩ በ15 ሚሊዮን ዩሮ ሊጠናቀቅ የሚችላል። ግብ ጠባቂው አሁን ላይ በብዙ የአውሮፓ ክለቦች እየተፈለገ ነው። ይህ እንዲህ እንዳለ በዋንዳ ሜትሮፖሊታኖ የግብ ጠባቂ ቦታ ላይ ለውጥ እየታየ ነው። ያን ኦብላክ ከ10 ዓመታት በኋላ የካልቼኔሮ የመጨረሻ ወራትን እያሳለፈ ሊሆንም ይችላል። ክለቡ ደሞዙን ለማስተካከል ያለመ ሲሆን ተጫዋቹ በደሞዝ ጉዳይ አልተስማማም። በዚህ ምክንያትም ዮሐን ጋርሲያ የያን ኦብላክ ተተኪ ሆኖም ብቅ ብሎ አትሌቲኮ ማድሪድ ተጫዋቹን ለማግኘትም ቀላል ያልሆነ ፈተና ሊገጥመው እንደሚችል ነው ካርሎ አንቸሎቲን ለመተካት የሪያል ማድሪድ አስገራሚው እጩ አሰልጣኝ የጣሊያናዊው አሰልጣኝ ቀጣይነት በያዝነው የውድድር ዘመን መጨረሻ በሚገመገመው ውጤት ይወሰናል። ካርሎ አንቸሎቲ በዚህ ክረምት ከሪያል ማድሪድ የሚለቅ ከሆነ ሪያል ማድሪድ ያልተጠበቀ ውሳኔ ሊያደርግ ይችላል። የነጩ ፕሬዚደንትም የወቅቱ የኮሞ አሰልጣኝ ሴስ ፋብሪጋስ ቡድኑን ለመምራት እንደ አስገራሚ አማራጭም እያጤኑበት ነው ሲል ዲፌንሳ ሴንትራል ዘግቧል። በ2026 ኮንትራቱ የሚያልቀው አንቸሎቲ በማድሪድ ወደፊት እጣ ፈንታው እርግጠኛ አይደለም። ከ2025 የአሜሪካ የዓለም ክለቦች ዋንጫ በኋላ ምን ሊፈጠር እንደሚችል ግምት ውስጥ በማስገባትም ካርሊቶ ወደ ብራዚል ብሔራዊ ቡድን ሊሄዱ እንደሚችሉ ግምቶች ከቅርብ ሳምንታት ወዲህ እየተጠናከሩ መጥተዋል። ከዚህ ሁኔታ አንጻር ሪያል ማድሪድ ተተኪዎችን በማሰስ ላይ ይገኛሉ። ምንም እንኳን ሻቪ አሎንሶ ዋነኛው ምርጫ ቢሆንም በባየር ሌቨርኩዘን ያለው ቀጣይነት ሁኔታም ያወሳሰበዋል። ሴስ ፋብሬጋስ ከሪያል ማድሪድ አዲስ እጩ ሆኖ ብቅ ብሏል። የፋብሬጋስ ስም መሰማቱ አስገራሚ ቢሆንም በኮሞ እያሳየ ያለው ነገር ግን እንግዲህ እጩ እንዲሆንም አድርጎታል። የቀድሞው የባርሴሎና ና የቼልሲ አማካይ የአሰልጣኝነት ሲወቱን በኮሞ የጣሊያኑ ክለብ ጀምሯል። በከፍተኛ ደረጃ ላይ ልምድ ማጣቱ በሴስ ፋብሬጋስ ላይም ተጽዕኖ እንዲኖረው እየተሰጋ ቢሆንም ነገር ግን ከፍተኛ የእግር ኳስ እውቀቱና የታክቲካል እይታውን እንዲፈልግም ያደርገዋል። ፋብሬጋስ በሳንቲያጎ ቤርናቢው የአሰልጣኝነት ሚናን የማየት እድል ያልተጠበቀ ቢሆንም የመሰካት እድል ግን አለው። በተለይም ፋብሬጋስ ለዋና ተቀናቃኝ ቡድን በመጫወቱ ብዙዎቹ እንዴት ወደ ማድሪድ ይሄዳል ብለው እየጠየቁ ነው። ሆኖም ግን ፍሎሬንቲኖ ፔሬስ ስኬትን ለማግኘት ደፋር ውሳኔዎችን ለማድረግ እንደማይፈራ ከዚህ ቀደሳው አሳይተዋል የውድድር ዘመኑ መገባደጃ ሲቃረብም የሪያል ማድሪድ አሰልጣኝ ቦታን አስገራሚ ነገርም ሊያሳየን እንደሚችል ጭምር ነው አሁን ላይ የሚታመነው። ባርሴሎና ለክረምቱ የዝውውር መስኮት ከ70 ሚሊዮን ዩሮ እንግዲህ 70 ሚሊዮን ዩሮ እና 45 ሚሊዮን ዩሮ የተገመቱ አጥቂዎች ቀርበውለታል። ባርሴሎና በክረምቱ የዝውውር መስኮት 9 ቁጥር ለማስፈረም አይፈልግም። ሮበርት ሌቫንዶስኪ ፊት መስመሩን ለሌላ ሲዝን እንዲመራ ይፈልጋሉ። በነሐሴ ወር ፖላንዳዊው ተጫዋይ 37 አመት ሲሞላው በባርሴሎና ውስጥ ቀጣይ አመት ዋና አጥቂ እንዲሆንም ቃል እንደተገባለት ተሰምቷል። በክረምቱ ኮንትራቱ የሚጠናቀቀውና መጀመሪያ ላይ የባርሴሎና ፍላጎትን የሳበው የሌሉ አጥቂ ጆናታን ዴቪድ በውድድር አመቱ መጀመሪያ ላይ ከብሉ ግራናዎቹ የሚቀርብለትን ጥያቄ እንደሚያስቀድም ግልጽ አድርጓል። ነገር ግን የካታላኑ ቡድን ዳቪድን ለማዘዋወር የወሰነው ይመስል በአሁኑ ሁለት እንግዲህ ተጨማሪ የገበያ እድሎችን በባርሴሎና ቀርበውለታል። የዩቬንቱስ የፊት መስመር ተጫዋች ዶሻን ቭላሆቪች ወደ ባርሴሎና በክረምቱ እንዲዘዋወርም ለባርሴሎና እንደቀረበለት ለባርሴሎና ቅርብ የሆነው ስፖርት አስነብቧል። ምንም እንኳን በዚህ ደረጃ ባርሴሎናዎች ሰርቢያዊውን የፊት መስመር ተጫዋች ለማዘዋወር እያሰብ አይደለም። የ25 ዓመቱ ተጫዋች በ2026 ኮንትራቱ ያበቃል። እናም ደግሞ ዩቬንቱስ በዚህ ክረምትም ገንዘብ ለማግኘት ይሞክራል። ለዶሻን ቭላሆቪች ካወጡት 83.5 ሚሊዮን ዩሮ የተወሰነውን ማግኘትም እንዲህ ይፈልጋሉ። በገበያው ላይ ያለው ሌላኛው ዋነኛ ስም ቪክተር ኦስሜን ነው። የካታላኑ እለታዊ ጋዜጣ ናይጄሪያዊው የፊት መስመር ተጫዋች ለባርሴሎና እየቀረበለት ሲሆን እንግዲህ ናፖሊን በክረምቱ ለመልቀቅም እንግዲህ ሲዘጋጅ ዋጋው 75 ሚሊዮን ዩሮ አካባቢ ነው። በሁለቱ ተጫዋቾች ደሞዝና መሸጫ ዋጋ ምክንያት ባርሴሎና ምላሽ እንዳልሰጡ ነው የተሰማው። ናይጄሪያዊው አጥቂ በውሰት በጋላታሳራይ እያሳለፈ ሲሆን በ31 ጨዋታዎችም 26 ጎሎችንና አምስት አሲስቶችን ሲያደርግ፣ ዶሻን ቭላሆቪች በ35 ጨዋታዎች 14 ጎልና 3 ለጎል የሆኑ ኳሶችን አመቻችቶ አቀብሏል። ባርሴሎና በዚህ ክረምት በፋይናንሻል አቅሙ ላይ እርግጠኛ አይደለም። ነገር ግን ገንዘቡ ቢኖራቸውም የእግር ኳስ ዳይሬክተሩ ዴኮ ከፊት መስመር ለግራ መስመር ተጫዋችም ቅድሚያ የሚሰጡ ሲሆን፣ ዘጠኝ ቁጥር ቦታ ላይ አሁን ላይ ቅድሚያ አይሰጠውም ተብሎ ነው የሚታሰበው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርት የመረጃዎቻችን እነዚህን ይመስላሉ። ስላደመጣችሁን ቆይታችሁንም ከኛ ጋር ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ቪዲዮችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉ ነው በአክብሮት የምንጋብዘው። ፏድባሮ ፕሮግራሙን እየመራው ከእናንተ ጋር ቆይታን አድርግ አብራችሁኝ ስለነበራችሁም እጅጉን ከልብ አድርጌ ያመሰግናለሁ። በቀጣዩ ፕሮግራሞቻችን ዳግም ተመልሰን እንገናኛለን። መልካም ጊዜ እንዲሆንላችሁ ነው በአክብሮት የምመኘው።